ተፈጠዋል። ዳኒ እንግዲህ ለቲና ስልክ ደውሎ ኑ ተመለሱ፣ አባዬን ይዘሽው ነይ ወደ ቤት። ምክንያቱም ትሁት ደውላ ለካሌብ ወደ ቤት እንዲመለስ ልታደርገው ነውና፣ ካሌብ አባቱ ከቤት እንደሌለ ደርሶበታል። ስለዚህ ተመለሽ በማለት ስልክ ደውሎ ይነግሯታል። ቲናም እንግዲህ በጣም ተጨንቃ ነበረ። ካሌብ እና ዳኒም ተፈጠዋል። ትሁት እንግዲህ ወዲያውኑ እንደወጣ ስታይ አባቷ ስልክ ደውላ ነበረ ነገር ግን ዳኒ እባክሽ አንቺ ውታይን እስኪ የምንፈልገውን ነገር እስከምናገኝ ድረስና ህይወቴን እስከማስተካከል ድረስ አትድረሽብኝ አልደርስሽም ያለ በለዚያ ግን ልጎዳሽ ይችላለሁ ይላታል። እስካሁንም ዝም ያልኩሽ ምናልባት ከነገ ነገ ትሻያለሽ እንዲሁም ደግሞ አደብ ይኖርሻል በማለት ነው እንጂ አንቺን የሆነ ነገር ማድረጋግተኛ አይደለም ይላታል። ትሁትም እስከዛሬም እኮ የሆነ ነገር ሳታደርጉን ቀርታችሁ አይደለም እሱ ፈጣሪ ጠብቆ ነው እንጂ በማለት እንግዲህ በድፍረት ትመልስለታለች። ዳኔም እንግዲህ ስልክ ደውሎ ከነገራ በኋላ ቲናና አባቷ መንገድ ላይ ከደረሱ በኋላ ከጎንና ተመልሰዋል። አባይ በቃ እንመለስ በማለት እንግዲህ ተመካከሩና ወደ ቤት እንዲመለስ አደረገችው። እንግዲህ አባም ምን ሆንች ልጅ በሰላም ነው በማለት ጠየቃት። እሷም በቃ ሌላ ቀን ይሆናል እንመለስ በማለት በፍራቻ ተመልሳ ይዘው መታለች። ከመጣችሁ በኋላ እንግዲህ አሁንም ቲናና ዳኒን ትሁትን ለማናገር ይሞክራሉ። ትሁት እባክሽ ቤቱን በስማችን እስከምናዞረው ድረስ ተረጋጊ፣ ዝም በይ በቃ እንደምንም አድርገው ይህ አባታችን በስማችን ያድርገው እንጂ ከዛ በኋላ የፈለግሽውን ነገር ማድረግ ትችያለሽና እባክሽን እያሉ እየለመኗት ነው። ትሁት እሱማ እንደዚህ አለማስታወስ ተጠቅማችሁ ልታታሉት አልሞክርም ስታታሉትም እኔ ዝም ብዬ አልመለከታችሁም በማለት እንግዲህ ላባ እየተከራከረችለት ነው እነሱ ደግሞ ይህ ነገር በጣም በስጭቷችኋል ምን አገባት እሷ ሰራተኛ ናት እኮ ስራዋን ለምን አሰራም በማለት በጣም ብጭት ይሉና ሁለታቸውም ተራ በተራ እየሄዱ ወደ ኪችን ለማናገር ይሞክራሉ እንዲሁም ደግሞ በቁልምጫ ነበር የጠራቻት እንግዲህ ቴና ያለ ወትሮዋ ትቦቴ እባክሽን እንደው እስከዛሬ ዛሬ ለተፈጠረው ነገር ይቅርታ ጠይቅሻለሁ ግን እስኪ ባክሽተይ እና አሁን ይህን ነገር ብቻ እናድርግ እያለች እየለመነች ነው። ትሁትም ምን ያህል ያለወጦች ደግሞ ዛሬ ማቃላ መጀመሻ ሻለቻት እንግዲህ ትሁትም ባለስ ማማ ብላ ወደ ስራዋ ሄደች። ስራዋን እየሰራች እያለ እንግዲህ ድንገት ይመካከሩ እና እነዚህ ሁለት ሰይጣኖች እንግዲህ እራሷን እንድትስት ያድርጓታል። ትሁትም ስራዋን በመስራት ላይ እያለች ራሷን ትስታለች። ራሷን ከሳተች በኋላ ዳኒ የሚያደርገው ግራ ገብቶት ይለዋል። ከዛ ቀደም ብሎ እንግዲህ ውጣሌ በማለት ከኪችን አባረው ነበረ። እንግዲህ የተበቀላትም ይመስላል ውጣሌ ስላለችው እንግዲህ ራሷን እንድትስት ካደረገ በኋላ ተሸክሞ የሆነ ክፍል ለመደበቅ ሲሞክር ቴና መጣችና፣ ምንድን ነው ደግሞ የምትሸከማት? ተዋት እባክህ ጎትታ፣ ዝም ብለን መሬት ለመሬት ትለዋለች። ዳኒም እንዴ፣ እንዴት አድርጌ እንደዛማ? ሊሆን አይችልም። እሺ ቢያንስ ኔበሆይም ባይሆን እርጅኝና አብረን ወደ ውስጥ እናስገባት እና ለሁለት እንግዲህ ወጥተው ከአንድ ክፍል ወስደው ቁጭ አረባታል። ትሁት እንግዲህ የምታውቀው ነገር የለም፣ ያው እጇም እግሯም ታስሯል። ምንም አታስታውስም። ማን ራሱ እንዳፈናት እንኳን ከነቃሽ በኋላ ነው ያወቀችው። በሌላ በኩል ጋሸም እንግዲህ የትሁት ነገር አሳስቦት ትሁትስ እያለ ይጨነቃል። ሁለታቸው እንግዲህ የልባቸውን ከሰሩ በኋላ ሳሎን ላይ መጥተው በፈገግታ ታጅበዋል። ጋሻ ተመለከተና እየተመለከተልን፣ ምን ነው ዛሬ ደስ ብሎሻል፣ ሳቅ በሳቅ ሆነሻል፣ ልጄ በሰላም ነው ብሎ ጠየቃት ትሁት ትሁትም አዎ አባዬ፣ በጣም ደስ ብሎኛል፣ ደስ የሚል ጊዜ ነው እያለች እንግዲህ መናገር ጀመረች። ምን ተገኘ? አረ፣ ምን እንዲሁ። እሺ፣ ትሁት የት ናት? በማለትም ጠይቃት ትሁት ስልክ ስታወራ ነበረ፣ ምናልባት ያ ጓደኞቿ ጋር ሂዳ ይሆን አላውቅም፣ ሱቅ ሄዳ ሆናል እያለች እንግዲህ መላ ምደርደር ጀመረች። እንግዲህ እነዛ መለዎች አልሳካሉም። በመጨረሻም እንግዲህ አሁንም ደጋግሞ ሲጠይቃት ምናልባት አንዱ ጋር ሄዳ ይሆናል ስትል ከሰከስ ትለዋለች። አባም እንግዲህ ይህን ነገር አላመነም። የሆነ ነገር እንዳደረጓት ወያይቷል፣ ወይ ደግሞ ጠርጥሯል። ደጋግሞ ስልክ ቢደውልም እያነሳች አይደለም። በቃ እዚህ በኋላማ ቁጭ ማለት የለብኝም፣ ወደ ፖሊስ ጣባ መሄድ አለብኝ ብሎ ያማከራቸዋል። ዳኒና ትሁት እንዲሄድ አይፈልጉም። ስራቸውን ጠንቅቀው ስለሚያውቁ እሺ አባዬ በቃ እኛ እንሄዳለን፣ አንተ ረፍ ይሉታል። እሺ በማለትም እንግዲህ አብሬያችሁ ሊሄድ ብላቸው የነበረው ይቀራል። በሌላ በኩል እንግዲህ ለካሊብ ደውሎ መቼን የምትመለስ በአስቸኳይ መምጣት አለብህ፣ ስራ ስንት ቀን ነው የሚቀረው ይለዋል። አንድ አስራ አምስት ቀን በማለትም መለሰ። አይ ስራው ይቀር እዚህ ጋር የህይወትን የህይወትና የሞት ጉዳይ ነው። ስለዚህ ፈጥና መድረስ አለብህ ይባላል። ካሌብም እንግዲህ ዳር ዳር ካለ በኋላ በሰላም ነው አባዬ እኔ እመጣለው ሽበቀ ችግር የለም እንደዛ ከሆነ ብሎ ስልኩን ይዘጋዋል። የካሌብ አባት በጣም ተጨንቋል። ትሁትን አንድ ነገር ቢያደርጓት ስያለ እያሰበ ነው። ዳኔ እናትናም እንግዲህ ትሁትን ካገቱበት ሄደው እባክሽን አሁንም በስቃይ በጸባይ እንለምንሽና የምንፈልገውን ነገር እንውሰድ፣ ከዛ እንለቅሻለን ይሏታል። ግን አትናገር ይሏታል። ትሁትም እንግዲህ አፏን ምጇን ታስሮ ስለነበረ አፏን ከከፈቱላት በኋላ እንደዛማ እንዳታሰቡት እናገራለሁ የፈልጋችሁትን ነገር ማለት ትችላላችሁ ብላ ትዝጥባቸዋለች። ቲናም እንግዲህ አያሄ ለዚህ ነበር መግደላት ያልኩ ትለዋለች። ዳኒ እኔ መግደል አልፈልግም፣ ሰው እንደዚህ ቀላል አይደለም ይላል። ቲና እንግዲህ በቤተሰቦቿ መጣችባት። ቤተሰቦች የት እንዳሉ አውቃለሁ ተይተናገር እያለች ነው ከፈለጋችሁ ጨርሷቸው፣ ቤተሰቦችን እንጂ ምንም እንደዛ ነገር ስራ ሰሰሩ ቆም ያላችሁም ትላለች። እንግዲህ አባም ወደ ፖሊስ ጣቢያ ሄዳለሁ ብሎ ሲያስፈራራቸው እነሱም እኛ እንሄደው በማለት ተመካከረው ግቢ ነበር ወታ የቆሙት ግቢ ላይ ቆሙና በቃ ፈርተሻል አይደል ፈርተሃል አይደል ይባባላሉ። እንግዲህ ዳኒም ካገታ በኋላ በጣም ፈርቶ ስለነበረ ቲና ተሰልቃበት ነበረ። ወንድ አይደለም ምንድን ነው የሚያስፈራ? ብለውም ነበር። እንግዲህ ዳኒ በተራው ቴናን እንደዛ ሲላል ነበረ መበቀል መሆኑን አሁን እንደዚህ የምትለኝ ብለዋለች። እሺ ይልቅ የሆነ መፍትሄ እንፈልግ። መፍትሄው በቃ ትውትን እንመልሳት እንፍታትላል ዳኒ። ቴና ግን በዚህ ነገር አልተስማማችም። ቴናን እኔን ማዳመጥ አለብህ፣ እንደዛ ካድረግንማ ሀሳባችን አይሳካም ትላለች። በቃ ታዲያ ምን ልበል? ምን ነው በቃ ራሳት አልሞላም ስለዚህ ፖሊሶች ሊፈልጓት አይችሉም ብለን እንነግረዋለን አለ። ወደ ውስጥ ገቡ። ከገቡ በኋላም እንግዲህ አባ ቁጭ ብሏል። ምን ተባላችሁ አላቸው። ዳኒም እኔ አልገባውም፣ ወደ ሆስፒታል፣ ወደ ፖሊስ ጣቢያ ቴና ነበረች የገባችው። እሺ አባ ሀይረሳ አልሞላም ብለዋል እና ሊፈልጓት አልቻሉም። እሱ ትልገነሽ ከሁለት ሰዓት በኋላ ይሞላል ይላታል። በቃ አብረን እንሄዳለን ይላሉ። በቀጣይም እንግዲህ ትሁት እንደታሰረች ነች። ካሌብም አልመጣም። በድጋሚ የተደወለለት እኔ ከቴና የሚፈልገው ልጅን ብቻ ነው ይላል። እንግዲህ አባቱም ይህ ልጅ ያንተ መሆኑን በምን እርግጠኛ ነው ይለዋል። ለማንኛውም ፈጥነና በማለትም ሀሳቡን ያሳውቀዋል። በሌላ በኩል እንግዲህ ዳኒ እየተደበቀ ስልክ ያወራል። ቴና ይነገር አታውቅም። ማንጋ እንደሚያወራና ማንን እንደሚያናግር የምታውቀው ነገር የለም ወጣ ብሎ እንግዲህ ማንም አያየኝም ብሎ እወድሻለሁ፣ አፈቅርሻለሁ እያለ እንግዲህ የሆነ ሴት ጋር ያወራል። እንግዲህ አባም የሚያጠና መስሎ በደንብ እያንዳንዱ የታወራትን ነገር ሰምቷል። ዳኒም ደንግጦ ነበረ። ወደ ውስጥ ከገባ በኋላ እንግዲህ አባ ዳኒ እኮ ከሆነ ሴት ጋር እያወራ ነበር ይላታል። ቴና በጣም ትናደዳለች፣ በጥፊ ትመታዋለች። እንግዲህ እሱን በጥፊ ይመታታል። አባም እንግዲህ ነገሩን ካቀሳሰረ በኋላ ጥሏቸው ነበር የተነሳው። ቆይ ነገሩን ሳታረጋግጪ ለምንድን ነው እንደዚህ የምትይው? ይላታል። ከዛ ወጥተው ሄዱ። በመንገድም እንግዲህ አባቱ አገኘውና የካሌብ አባት ዳኒ ወዴት ነው ይለዋል። ያቸው የቴናታ በጣም እየጨቀጨቀች ነው፣ እሷ እንደማገባት ሁሉ ከሴት ጋር ሳወራ ከሰማችው ትነጫነጫለች ይለዋል። እንደዛማ መሆን የለበትም። በል ቤት እያለማ ከጓደኛ ቤት አታርም፣ ብሎ ወደ ራሱ ቤት ይዞት ይመጣል። ዳኒም እንግዲህ ወደ ውስጥ ከገባ በኋላ ከቲና ጋር እሽ፣ በቃ ግን ማንሳት አልነበረብህም። የምችን ይህ ሁሉ እኮ ለአንተ ነው ብትለው ምንም አልተረዳትም። ለማንኛውም ትሁትን እያተባባሉ ና ወደ ውስጥ ገቡ። ትሁትም እንግዲህ ፈት አምልጣለች። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆኑ ሰብስክራይብ ያርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።